ሰላም እንዴት ናችሁ? ቲክቶክ ላይ ከደረሱኝ ጥያቄዎች መካከል አንዱ ህልም ነው፣ የህልም ፍቺ ነው። በህልሜ እንደምትመለከቱት፣ በህልሜ አንድ ሴት እየመጣች መዝሙር 82ን እንጸልይ ትለኛለች በተደጋጋሚ፣ እና ምንድነው ትርጉሙ ወይም አንድምታው አይነት ጥያቄ ነው። አሁን ለመመለስ የምሞክረው መዝሙር 82 ለምንድነው የሚረዳን ወይም የሚረዳው የሚለውን ነው። እንግዲህ በስ መዝሙር 82ን አባቶች የሚጸልዩት ወይም እንዲጸልይ እንድንጸልይ የሚያበረታቱን ወይም ደግሞ ከመዝሙር 82 ጋር በተገናኘ ቀጥታ ከአባታችን ከንጉስ ቅዱስ ዳዊት ያገኘ ነው እውቀት ምንድን ነው። ወይም ንጉስ ዳዊት ሲጸልይ ሲጸልይበት ሲተከምበት የነበረው ለማለት ፈልጌ ነው፣ ከስራ ጋር በተገናኘ ነው። እንደምታውቁት ስፕሪቹዋል አታክ አለ በህይወታችን ውስጥ። በክፉ መናፍስ እንጠቃለን። ከነዚህ ክፉ መናፍስ መካከል ደግሞ አንዱ የዛር መንፈስ ነው። የዛር መንፈስ በተለያየ መንገድ በህይወታችን ውስጥ እየገባ ይፈትነናል፣ ሊጥለን ይታገላል። አንደኛው የህይወታችን አካል ደግሞ ስራችን ነው። በስራ ህይወታችን ውስጥ እየገባ የሚፈትነን መንፈስ አለ። ብዙ ጊዜ ሲባል ሰምታችሁ ልታቁ ትችላላችሁ፣ ገርጋሪ የሚባል መንፈስ አለ። በጣም ያው ለመንፈሳዊ ነገር ብዙ የራቅን ስለሆንን ምክንያቱም ሳናቀው ግን በህይወታችን ውስጥ የምንፈተንባቸው አጋጣሚዎች አሉ። ለምሳሌ በስራ ቦታ ላይ ሰርታችሁ ገንዘባችሁ በረከት ላይኖረው ይችላል። ገንዘቤ ለምንድነው፣ የት ነው የሄደው፣ የት ነው የጠፋው ልትሉ ትችላላችሁ። መንስኤውን ግን ላታውቁ ትችላላችሁ። ልክ እንደዛ በስራ ቦታችሁ ላይ ከሰዎች ጋር ለመስማማት ምክንያት የሌለው ጥል ሰዎች ይነሱባችኋል። ስራችሁን ትወዱታላችሁ፣ ግን ስትሰሩ ድብርት ውስጥ ትወራላችሁ። ስራ ቦታችሁ ለመሄድ አለመፈለግ፣ በተለምዶ ገርጋሪ የሚባለው በቃ ስራችሁ ላይ ውጤታማ እንዳትሆኑ የሚያደርጋችሁ የመንፈስ ጥቃት አለ። ይሄ ሳይኮሎጂካል በሆነ መንገድ በራሱ የሚመጣበት የራሱ የሆነ አግባብ አለው። በክፉ መናፈስ ጥቃት ደግሞ የሚመጣበት አግባብ አለ። ሁለቱ ለይታችሁ ችግሩን እንድትረዱት ነው ይህንን ማብራራላችሁ እና ስራ ቦታችሁ ላይ ሆናችሁ እየሰራችሁ ውጤት ከሌላችሁ እየሰራችሁ ገንዘብ አግኝታችሁ ገንዘባችሁ በረከት ከሌለ አንደኛው መንስኤ ሊሆን የሚችለው የክፉ መናፈስ ጥቃት ነው። ስለዚህ እንደዚህ አይነት ሁኔታውን ስትሆኑ ሊረዷችሁ ከሚችሉ የመዝሙር የመዝሙር ዳዊት ክፍሎች መካከል አንዱ መዝሙር 82 ነው። መዝሙር 82ን በመጸለይ በስራ ቦታችሁ ላይ የሚገጥማቸውን ፈተና መከላከል ትችላላችሁ ሰርታችሁ ውጤታማ እንድትሆኑ ሰርታችሁ ደስተኛ እንድትሆኑ ሰርታችሁ ገንዘባችሁ በረከት እንዲኖረው መዝሙር ሰማንያ ሁለትን በፍጹም ተመስጦ ውስጥ ሆናችሁ ሁሌ እንደምላችሁ ሰባት ጊዜ ከቻላችሁም፣ ከዛ በላይ በቀን ሁለቴ ከቻላችሁም፣ ከዛ በላይ ስራ ከመጀመራችሁ በፊትና ስራ ከጨረሳችሁ በኋላ ብትጸልዩት እያንዳንዱን ኃይለ ቃል በአይምሯችሁ ውስጥ እያሳደራችሁ ማለት ነው። እያንዳንዱ በዚህ መዝሙር ክፍል ውስጥ ያለውን ኃይለ ቃል ልብሆናችሁ እንዲያድር በፍጹም አትኩሮት ውስጥ ሆናችሁ ቃሉን ከውስጣችሁ ከህይወታችሁ ጋር እያገናኛችሁ እያመናችሁ፣ እምነት ይፈልጋል። በእግዚአብሔር ኃይል፣ በእግዚአብሔር እውቀት፣ በእግዚአብሔር ጥበብ፣ በእግዚአብሔር ሞገስ በስራዬ ቦታ ላይ አሸናፊ እሆናለሁ በሚል መንፈስና እምነት ውስጥ ሆናችሁ ይህንን የመዝሙር ክፍል ብትጸልዩ ትጠቀሙበታላችሁ፣ ለውጥ ታዩበታላችሁ። ሌላው ልብ እንድትሉ የምፈልገው ነገር ስለ መዝሙረ ዳዊት እኔ ነገርኳችሁ ማለት መዝሙረ ዳዊት ብቻ ነው ጸሎቱ እያልኳችሁ አይደለም። ቤተ ክርስቲያናችን ያስቀመጠቻቸው በጣም ብዙ የጸሎት መጽሀፍት አሉ፣ ድርሳናቶች አሉ፣ መልኮች አሉ፣ ሌሎችም የጸሎት መጽሀፎች አሉ። ሁሉንም ቤተ ክርስቲያን በምታስተምረን ስርዓት እና አግባብ መሰረት መጸለያችን በህይወታችን ውስጥ ትልቅ ለውጥ ያመጣልናል፣ በምድራዊ ህይወታችን፣ በሰማያዊ ህይወታችን። ስለዚህ እኔ መዝሙረ ዳዊት ላይ ትኩረት አደረግኩኝ ማለት ሌሎቹን አትጸልዩ ማለት አይደለም። ይህንን ልብ እንድትሉ እፈልጋለሁኝ። መዝሙር ሰማንያ ሁለት ግን አንድምታውም ጥቅሙም አሁን ከላይ የነገርኳቸው ነው።